ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ እናቀርባለን። እስራኤል ከኢትዮጵያ ጋር የምታደርገውን የንግድ የግብርናና ሌሎች ትብብሮች አጠናክራ እንደምትከተል አስታወቀች። የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳአር በኢትዮጵያ የስራ ጉብኝት ለማድረግ አዲስ አበባ ይገኛሉ። የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የእስራኤል አቻቸውን ተቀበለው ያነጋገሩ ሲሆን ሚኒስትሩ እስራኤል የሀገሪቱን ዘርፈ ብዙ ግንኙነት ለማጠናከር ፍላጎት እንዳላት ገልጸዋል። ይሄ በአፍሪካ የማደርገው የመጀመሪያው ጉብኝቴ ነው። ኢትዮጵያ ወደ አፍሪካ መግቢያ ዋነኛ መንገዳችን ናት። እስራኤል ከኢትዮጵያ ጋር በበርካታ ዘርፎች በትብብር እየሰራች ነው። እንደ ማሳያም በግብርና፣ በጤና፣ በኢኖቬሽን፣ በባህልና በሌሎችም ዘርፎች በጋራ መስራታችንን መጥቀስ ይቻላል። እኔ እዚህ ከልዑካን ቡድኔ ጋር ስመጣ ልዑኩ የተገኘው በእስራኤል የሚገኙ ታላላቅ ድርጅቶችን በመወከል ነው። ይህም ከኢትዮጵያ ጋር እያደረግን ያለነውን የትብብር ስራ ለመቀጠል ያለን ፍላጎትን ማሳያና ማረጋገጫም ነው። ሚኒስትሩ ትልቅ ቁጥር ያለው የንግድና የኢኮኖሚ እንዲሁም የፖለቲካ ልዑክ ይዘው መጥተው በኢትዮጵያ ይፋዊ ጉብኝት እያደረጉ ይገኛሉ። በቆይታቸው ከተለያዩ የመንግስት ኃላፊዎች ጋር ምክክር የሚያደርጉ ይሆናል። እንዲሁም ሰፋ ያለ የቢዝነስ ፎረምና ውይይት ይኖራል። በእነዚህ ውይይቶችና የሀሳብ ልውጦች በሚኖረው የቢዝነስ መድረክም በሁለቱ ሀገራት መካከል ያለው ሁለገብ ትስስርና ግንኙነትን የሚያጠናክር ተጨባጭ ውጤት ይገኛል ብለን ተስፋ እናደርጋለን የአሁኑ ትውልድ ከኢትዮጵያውያን አርበኞች የሀገር ወዳድነትና ተጋተል ሊማር ይገባል ሲሉ ፕሬዚዳንት ታያ ስላሴ ገለጹ በአርበኞች ድል መታሰቢያ ሐውልት ሰማንያ አራተኛው የአርበኞች የድል በዓል ትናንት ተከብረዋል ይህ አራት ኪሎ ነው። ቦታው ጀግኖች አርበኞች የሚዘከሩበት የድል ሐውልት ሲሆን ገና በማለዳው የክብር ልብሳቸውን በኒሻን ሜዳሊያና በማዕረግ አስጊጠው የለበሱ አርበኞች በቦታው ተገኝተዋል። ወጣቶችም የአርበኞችን የድል በዓል በኪነ ጥበብ አዋዝተው በሽለላና ቀረርቶ በዓሉን በቦታው አድምቀውታል። አርበኛ ጸጋ መሸቦ ጋለ የአንድ መቶ ሰባት ዓመት ዕድሜ ባለ ጸጋ ሲሆኑ በወኑ የተሞልተው በቦታው ታድመዋል። አርበኞች በደምና ጥንት ዋጋ ከፍሎ ያቆዩዋትን ሀገር ትውልዱ በጥንካሬ ሊያስቀጥል ይገባል ይላሉ። አሁንም ይህን ተረክበው በመልካም ጀግንነት፣ በሰላም በአንድነት በፍቅር በመደጋገፍ ሆነው ኢትዮጵያ እንደነበረች እንደ ጥንቱ ሁና እንድትቆይ የትውልዱ ጥንካሬን ይጠይቃል። የጥንታው ኢትዮጵያ ጀግኖች አርበኞች ማህበር አባሎች አርበኛ ሻለቃ ሳሙኤል ለገሰና ኮሎኔል አዳነ ቶሌራም የአሁኑ ትውልድ ወቅቱና ጊዜውን የሚጠይቀውን ሀገራዊ ጥያቄ በመመለስ ታሪክን ማስቀጠልና የራሱን አዲስ ታሪክ መስራት እንደሚኖርበት ይገልጻሉ። ጥንት የነበሩት አባቶቻችን አጥንታቸውን ከስክሰው ደማቸውን አፍሰው አልፈዋል፣ ሀገራችንን አስረክበው ለእኛ። እነሱ ቢያልፉ ደግሞ ሌላ አርበኛ ደግሞ መተካት አለበት ወጣቱ ትውልድ እንደ ህዳሴ ግድብ አይነቱን እንደ ምርታማነት አይነቱን ዘመቻ የሀገርን የከተማን ማሳደግ፣ ማስፋፋት፣ ማስዋብ ስራ ይሄ ራሱ ከአርበኝነት ተለይቶ የሚታይ ስላልሆነ በዚህ ላይ ቢሳተፍ ጥሩ ነው። አሁን ያለንበትን ደረጃ የእድገት ደረጃ ከሀገሪቱ እንቅስቃሴ ጋር ተምሮ ቀጣይነት ያለውን የኢትዮጵያን ታሪክ ማራመድ አለበት። አዲሱ ትውልድ ይህንን ታሪክ አደራ አለበት። ይህን አደራ ተሸክሞ አባቶቻችን ያደረጉትን ብቻም ሳይሆን ራሱ ታሪክ መስራት አለበት። ትውልዱ ታሪክ መስራት አለበት። ታሪክ ሰሪ መሆን አለበት። ታሪክን ሰንዶ ለትውልድ ለማስተላለፍ እየሰራን ነው የሚሉት የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን። ይህም ትውልዱ ከታሪክ እንዲማር ያግዛል ነው ያሉት። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ያለውን ታሪካዊ ድል እየጠበቀ ለትውልድ ማሸጋገር የሚጠበቅበት የመሆኑ ያህል በትውልድ እያስተሳሰረ እድገትና ሰውም ላይም የበኩሉን ሚና መጫወት እንዳለበት እናምንበታለን። ለዚህም ትውልድ የሚማርበትን የሚታነጽበትን ዘመኑን በሚመጥን አቀራረብ ታሪካዊ ሀብቱን የሚጠቀምበትን ዕለት መንደፍ ይገባናል። እየተደረገ ያለውም ጥረት ይኸው ነው። በመከላከያ ሚኒስቴር የሀገር መከላከያ ሰራዊት የሥነ ልቦና ግንባታ ዋና ዳይሬክተር ሜጀር ጄኔራል እንዳልካቸው ወልደኪናን በበኩላቸው አርበኝነት ከሀገር ፍቅር የሚመነጭ ስሜት መሆኑን ገልጸው ሰራዊቱ ከአርበኞች በወረሰው ጀግንነት የተገነባ መሆኑን ተናግረዋል። አገራችን እየገነባቸው ያለው የመከላከያ ኃይል አገርን ወደፊት ለማስቀጠል የወሰንና በዚህ ምክንያት ለሚያጋጥሙት ማናቸውን ፈተናዎች ራሱን ያዘጋጀ በሀገር እና በሕዝብ ላይ ለሚቃጡ ማናቸውንም ሁኔታዎች እንደ ቀደሙት ጀግኖች ሁሉ መሥዋዕት ለመሆን የቆረጠና እኔ ሞቼ አገሬ ከነክብሯ ትኑር የሚል ቁጭት የገባው ገለልተኛና ፕሮፌሽናል ሰራዊት እንደሆነ በዚያ አጋጣሚ ለመግለጥ እፈልጋለሁ። ሰማንያ አራተኛው የአርበኞች ድል በዓል በተዋባ አካባቢ መከበሩ ያስደሰታቸው የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር እንደ አድዋ ሙዚየም ግን የራሱ የተደራጀ ማክበሪያ ቦታ ሊኖረው እንደሚገባ መንግሥትን ጠይቀዋል። የዘመኑ አርበኝነት ድህነትና ኋላቀርነት አሸንፎ ብልጽግና ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ብሩህ አእምሮ በክህሎት የበቁ ዜጎች በሚል መሪ ሐሳብ የተዘጋጀው አራተኛው ዙር አገር አቀፍ የክህሎት ውድድር መድረክ አስጀምረዋል። የስራና ክህሎት ሚኒስቴር ባዘጋጀው ሀገር አቀፍ የክህሎት ውድድር ላይ ከተለያዩ የሀገሪቱ ክፍል የተውጣጡ ከ10 ሺህ በላይ ተወዳዳሪዎች ሲሳተፉ ቆይተዋል። ከእነዚህ ተወዳዳሪዎች መካከል ደግሞ ለአሸናፊዎች አሸናፊ የደረሱ 250 ተወዳዳሪዎች ከሰባ በላይ ቴክኖሎጂዎች ለይታ ያቀረቡበት አራተኛው ሀገር አቀፍ የክህሎት ውድድር ተጀምሯል። ይህንን የክህሎት ውድድር ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ አስጀምረውታል። ሚያዝያ ሃያ ሰባት የሚከበረው የአርበኞች የድል ቀን የማንነታችን መገለጫ እና የጀግንነታችን ማሳያ ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን የዘመኑ አርበኝነት ደግሞ ድህነትን ማሸነፍ ነው ብለዋል። የሁለተኛው ዘመን አርበኞች እኛ እና እንዲሁም ደግሞ በክህሎት በብቃትና በፈጠራ ስራ ውስጥ የሚገኙ ወጣቶች ናቸው። የዚህ ዘመን አርበኞች መንታ አርበኝነት የተቀዳጁ ናቸው። በአንድ በኩል የሀገራቸውን ሉዓላዊነት ነጻነትና ክብር ያስጠብቃሉ፣ በሌላ በኩል ደግሞ ድህነትና ኋላ ቀርነትን በማሸነፍ ብልጽግናን ያረጋግጣሉ። የመጀመሪያው ዘመን አርበኝነት ሙሉ የሚሆነው በሁለተኛው ዘመን አርበኝነት ከተደገፈ ብቻ ነው። የሀገራት የለውጥ ጉዞ የሚወሰነው በሀብት ብዛት ሳይሆን ሀብትን በመጠቀም መሆኑን የተናገሩት ምክትል ጠቅላይ ሚኒስትሩም የሀገርን ሀብት በሚገባ ለመጠቀም ደግሞ ክህሎት ሚናው የላቀ ስለ መሆኑ ተናግረዋል። የክህሎት ልማት ለሀገራችን ፍቱን መዳኛዋ መሆኑን መንግስት አጥብቆ ያምናል። በዚህ የተነሳ የተበታተነውን ሀገራዊ አቅም በመደመር መንገድ እንዲመራ የስራና ክህሎት ሚኒስቴር አቋቁሟል። የሚኒስቴር መስሪያ ቤቱ በተቋቋመ በአጭር ጊዜ ውስጥ በርካታ ውጤቶችን እያስመዘገበ ይገኛል። ለማሳየነትም ለዘርፉ ከተሰጡ ተልእኮች መካከል አንዱ የሆነው የቴክኒክና ሙያ ስልጠና ስርዓት በሀገራችን ከ አንድ ሺህ ሶስት መቶ በላይ የማሰልጠኛ ተቋማትን የያዘ ነው። በተቋማቱ የሚፈጠሩ ቴክኖሎጂዎች ግብርናችንን ያዘምናሉ፣ የቱሪዝም ዘርፉን ይበልጥ የተመቸ እና ውጤታማ ያደርጋሉ። የኢንዱስትሪ ዘርፉ መነሻም እነዚሁ የቴክኒክና ሙያ ማሰልጠኛዎቻችን ናቸው። የስራና ክህሎት ሚኒስቴር የሚያዘጋጃቸው የክህሎትና የቴክኖሎጂ ዝግጅቶች ውድድር ከማካሄድ ባሻገር በክህሎቶቻቸው የበቁ ዜጎችን ለማፍራት የሚያስችሉ መድረኮች ስለመሆናቸውም ምክትል ጠቅላይ ሚኒስትሩ አንስተዋል። ይህ ዘመን የፈጠራ ነው። ኢትዮጵያን እንደ ተተኮሰ መንኮራኩር መንጥቆ የሚያወጣ ፈጠራ ብቻ ነው። ያልተደፈረውን መድፈር፣ ያልተሞከረውን መሞከር፣ ያልተቆፈረውን መቆፈር ይገባናል። ይህ ግን ብቻውን በቂ አይደለም። መፍጠንም መፍጠርም ይጠበቅብናል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በበኩላቸው ተሰጥኦ ያላቸው ወጣቶች ፈጠራዎቻቸውን እንዲያወጡ ለማስቻል የተለያዩ ስራዎች እየተሰሩ ነው ብለዋል። ይሄ ፕሮግራም ከውድድር በላይ ነው የምንልበት ምክንያት ወደ ብዝሃ ምርት የተሸጋገሩ ቴክኖሎጂዎችም ጭምር እየወጡ ያሉበት ስለሆነም ጭምር ነው። ለዚህ ደግሞ የስልጠና የቦታ በተወሰነ ደረጃም ቢሆን የፋይናንስ ድጋፍ ማመቻቸትና ከበርካታ ባለድርሻና አጋርና አጋዥ አካላት ጋር በማስተሳሰር ወደ ተግባር የተገባበት ነው። ይህ ሂደት ተሰጥኦ ያላቸውን ወጣቶች ለማልማት በርካታ አንተርፕርነሮችን ለመፍጠር በያዝነው ውጥን መሰረት የክህሎት ኢትዮጵያ ፕሮግራምን የወለደ ነው። ከአራተኛው ሀገር አቀፍ የክህሎት ውድድር ጎን ለጎን በቴክኒክና ሙያ ተቋማት የተመረቱ ቴክኖሎጂዎች ኤግዚቢሽን እና ሞዴል ኢንተርፕራይዞች ምርታቸውን ለገበያ የሚያቀርቡበት ባዛርም ተዘጋጅቷል። በመጨረሻም ዘላቂ ሰላምን ለማረጋገጥ የድርሻችንን እንወጣለን ሲሉ የደቡብ ጎንደር ነዋሪዎች ገለጹ። ነዋሪዎች የጥፋት እጆችና መዘዞች በሚል መሪ ሐሳብ ውይይት አካሂደዋል። ሰርቶ ውጤታማ ለመሆን ቁልፉ ሰላም በመሆኑ ሁሉም ለሰላም ዘብ እንዲቆም በደቡብ ጎንደር ዞን የላይ ጋይንት ወረዳ ነዋሪዎች ተናግረዋል። የጥፋት እጆችና መዘዞች በሚል መሪ ሀሳብ በወረዳው አምባ ማርያም ቀበሌ የሚገኙ ነዋሪዎች ውይይት አካሂደዋል። የውይይቱ ተሳታፊዎች ለሰላም የተዘረጋው መድረክ አስፈላጊ መሆኑን በማንሳት ሁሉም የድርሻውን በመወጣት ሰላምን ማስፈን እንደሚገባው ጠይቀዋል። አሁንም ለሰላም የመጣው መድረክ በጣም ደስ የሚልና ሕዝቡን የሚያስተምር እኛን የሚገነባ ለእኛ የሚጠቅም መሆኑን በጣም ተረድቸዋለሁ በጣም ተረድቸዋለሁ በፊትም ባውቀው አሁንም እየተረዳሁት ነው ያለሁ ህዝቡን የሚጠቅም ነው የመጣ አመራር የሚባለው ይሄ ነው በቃ ለህዝብ የቆመ ለህዝብ ሀሌንታ የሆነ አመራር ሲኖር ህዝቡም ተከትሎ ያንን ይመለከታል ይሄዳል ያል ጤንነቱን ጠብቆ ይኖራል ህዝብም ልማትም ይመጣል መነሻው ምንድነው ሰላም ነው ሰላም ከሌለ ሰላም ከሌለ ጤና የለም። ሰላም ካለ ግን ታክመን እንገባለን፣ አምርተን እንገባለን። ወንድሞቻችን፣ እህቶቻችን፣ ልጆቻችን እንምከር፣ ልጆቻችን እንምከር። የኢትዮጵያ ሀገራችን ተሰቃየች። በኛ በወለድ ናቸው ልጆች፣ እኛ ባሳደግ ናቸው ልጆች። ልጆቻችን እኮ ትምህርት አጥተው ቁጭ ብለው የደቡብ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ መንበር ክፈታው በተሳሳተ መንገድ ያለን ሰው መመለስ የሚቻለው ሰላማዊ በሆነ መንገድ በመምከርና በማስተማር መሆኑን ይናገራሉ። ሰውን አስተምሮ መመለስ ነው። ሰው ወደ ልቦናው እንዲመለስ መምከር ነው። ሰው ሰው እንዲሆን የማድረግ ኃላፊነት ደግሞ የእኛ ነው። ምክር የተቀበሉ ሀሳቡን የደገፉት ሰዎች ወደ ማዕከል እየሄዱ የተሳሳቱ መሆናቸውን ታርመው እንዲመለሱ ተመልሰው ሲመጡ ደግሞ በያሉበት አካባቢ አሁንም ስራ አጥ ሆነው ወደ ሌላ መጥፎ ድርጊት እንዳይገቡ ማንቀሳቀሻ የሚሆን ለስራ ማስጀመሪያ የሚሆን ገንዘብ እየሰጠ መንግስት አሰማርቷል። ቀጣዩ ጊዜ አሁንም መንግስት ለሰላም እጁን እንደዘረጋ ነው። የሰላም በር ክፍት መሆኑን ያነሱት የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማሬ ሰጤ ህዝቡ በመመካከርና አንድ በመሆን ለሰላም ዘብ ሊቆም እንደሚገባ አሳስበዋል። በመንደሩ በሰፈሩ በቤተ ክርስቲያን በተለያየ በሚያገኘውም በመመካከር በመደረጃጀት ወደ ልማት በመግባት አካባቢያችን በመጠበቅ ለሰላም ዘብ ልትቆሙ ይገባል። ይህን ካረግነ፣ መጪው ጊዜ ሰላም ይሆናል በእርግጠኝነት። እናንተም አይዟችሁ፣ ትልቅ ሰዎች ምከሩ። እኛም አሁን የሰላም በር ክፍት ነው። በቀጣይም ደግሞ ለሚደረጉት መንግስት ለሚያወጣቸውና አንዳንድ ጥያቄ ላልተፈቱላችሁ ደግሞ ከጎናችሁ ነን። ሰላምን ለማስጠበቅ የሃይማኖት አባቶችና የሀገር ሽማግሌዎች ለታጠቁ ኃይሎች ምክር እንዲሰጡና እንዲያስተምሩ መልእክት ተላልፈዋል። ዜናባ አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።